ሌላ ነው። ፏፈሽ ፏፈሽ ብለናል። ምንድን ነው መተኛት፣ ተነጋግረናል ግን ጋሽ ማለት አሁን እርሶ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽ ምክንያቱም እኔ

ለማንኛውም አብረን እንቆያለን ማለት ነው። እንግዲህ አብረሽ ኩሪፍቱ ገብቷል ማለት ነው። በጣም ደስ ይላል። በነገራችን ላይ አብረሽ አሁን ላይ በጣም ከመስመር ውጭ እየወንክ ነው ማለት ነው። በዚህ በኩል አባት ትዳራችሁን ለመመለስ እናንተን ለማስታረቅ መሀላችሁ ላይ ሽምግልና ገብተው እየተደራደሩ ያሉ፣ ቢያንስ እንኳን ለሳቸው ትንሽ እንኳን ክብር ሊኖርህ ይገባል። ምክንያቱም ትዳር ማለት ቀላል ነገር አይደለም። ልጅ አምጥታችኋል፣ ልጅ አለ መሀላችሁ ላይ ትንሽ እንኳን ለትዳር ክብር ሊኖር ልትሰጥ ይገባል ማለት ነው። በዚህ ልክ ደግሞ ሄርሜላንም እንግዲህ የሰው ባል በዚህ ልክ ነጥቃ የወሰደች ሴት ነገ አንተን ጥላ ሌላ ወንድ ጋር እንደማትሄድ ብዙም እርግጠኛ አትሆንባት። አንድ ባለ ትዳር የሆነ ሰውን በዚህ ልክ ለማማለል መሞከር በዚህ ልክ ምንድን ነው ያዘው፣ ልቀቁኝ። በዚህ ልክ የተገቢ ነው፣ አንተስ ብትሆን ትክክል ነክ? በዚህ ልክ በነገራችን ላይ እኛ ሴቶች እኮ አሳሳች ነን በጣም ከልክ በላይ ማለት ነው ግን ደግሞ ክብራችን ብንጠብቅ የተሻለ ነው። ይሄ ነገር በጣም ያስተምራል እኮ አንዳንዴ ክብራችን ጥለን መገኘት የሌለብን ቦታ ስንገኝ ነገ ደግሞ እራሳችን እኮን የምናፍርበት የምንሸማቀቅበት፣ ሰውን ለማናደድ ብሎ በዚህ ልክ ራስን ማዋረዱ ያው ተገቢ አይደለም። ስለ እሱ እሷ እራሷ ትወጣበት። ነገር ግን በዚህ ልክ ትዳርን የመሰለ ነገር አፍርሶ ደስተኛ ለመሆን መሞከሩ ነገ የሚጸጸት ነገር ነው። ነገ የሚጸጸት አለ አብረሽ ልጅ ክም ነገ ቪዲዮ ይቀመጣል እኮ ይኸው፣ በየአንዳንዳችን እንትን ሪከርድ እየቀረጽን እያስቀመጥን ነው እና በምንድን ነው ነገ ታሪካችን? እኛ ራሳችን የሆነ ጥሩ ያልሆነ ነገር ሰርተን ቪዲዮችን ተመልሰን ወደኋላ ስናየው እንደዚህ ባላልኩ እንደዚህ ባላደረግኩ ብለን የምንጸጸትበት ነገር ባናደርግ፣ በአጠቃላይ የሚቀመጥ ነገር ስህተት ሰርተን ያስቀመጠው ነገር ሁልጊዜ ይጸጽተናል፣ ሁልጊዜ ደግሞ ይቆጨናል ማለት ነው። ከዚህ ነገር ደግሞ መቆጠብ ያለብን እኛ እራሳችን እንትዳር፣ ደግሞ ከምንም በላይ ክቡር የሆነ ነገር ነው። ከሩቲ ምንም ያጣኸው ነገር የለም። ከሩቲ ምንም የጎደለብህ ነገር የለም። ሩቲ ፍቅር ናት። ፍቅር አዋቂ ናት። ትናንትም እና እንደዚህ እንትን ብለህ እንድትወጣ ያደረገው ራስ ናት። ምክንያቱ ምንም ሩታ ጥፋት የለባትም። ምንም ጥፋት የለባትም። ጥፋቱ ያንተ ነህ። የመውጣት ምክንያት ያንተ ነው በዚህ ልክ እንትን የምትለው ያው ስለ ሁሉም ነገር ያው ተጠያቂው አንተ ነህ ማለት ነው። ለትዳር አሁንም ቢሆን ጊዜው አረፈደብህም። ወደ ራስህ ተመለስ። አጨብጫቢዎች ወደ ጎን ተታቸው። ትዳራችሁ ላይ ሶስተኛ ወገን ሳታስገቡ ወደ ትዳራችሁ ተመለሱ። አንቺ